ጥያቄ የፈለኩት የሰርቢያ ያልከው እና ስለ ኢኬ ነው። እና ከሰርቢያ ወደ ሚላኖ የሚልካሉ ምናምን እያልክ ነበር፣ እና እዛ ጋር ስክሪኒንግ ምናምን የሚባል ነገር መጥቷል። አሁን ከአውሮፓ ህብረት ያልሆኑ ሀገሮች ወደ አውሮፓ ህብረት የሆኑ ሀገሮች ስትገባ እና ያ ነገር እዛ አውሮፓ ህብረት ሀገሮች ስትገባ፣ አሳይልም ስትጠይቅ፣ ጥገኝነት ስትጠይቅ አፌክት አያደርገውም ወይስ፣ ያልከው ሰውዬ ያንን ነገር ሳት ቴክስ አያደረጉ ነው የሚያሳልፈው? እሺ አሁን በቅርብ ስለተፈጠረው ነገር ልንገራችሁ። ከጀርመን አሁን ባልኳችሁ ሰው ከቦስኒያ ሰርቢያ ሞ አሻራ ሰጥቶን ያለፈው በፖሊሶች ሲያወጡ ነበረ። ከዛ ጀርመን ላይ ጥገኝነት ሲጠይቅ የክሮሻው አሻራ ወጣበት። ከዛ በኋላ በአስራ አምስት ቀን ውስጥ ሪጀክት አሉትና ወደ ክሮሻ ትመለሳለህ የሚል እንመልሳለን የሚል ነገር እንትን አመጡ። ወዲያውኑ ጠበቃ ቀጠረ። በጠበቃ ጉዳዩን መከታተል ጀመረ ማለት ነው። አሁን ስራ እየሰራ በጠበቃ ጉዳዩን እየተከታተለን ያለው ተመልሶላ አይ ጣሊያን ገብተ አሳይለም ብትጠይቅ ሪጀክት የሚያደርጉ መቆየት አይቀርም ነው። በጠበቃ እንትን ኬዝን ማስቀጠል ትችላለህ ነው። ኬዝን ታስቀጥላለህ። ሌላው ነገር ደግሞ ደስ የሚለው ቶሎ ነው። አሁን ቶሎ ነው ውጤትን የሚያሳውቁት። አሁን በፊት ዓመትም ምናምን አቆይቶ ውጤትን ላይታወቅ ይችላል። አሁን ግን ቶሎ ነው የሚያሳውቁት ሰው ስለዚህ ውጤትን ደግሞ ቶሎ ካሳወቁት በጠበቃ እንደ አዲስ ነው እንትን የምትለው ማለት ነው። ከዛ በጠበቃ ታገኘዋለህ። ወረቀትን ሪጀክት የተባልክበትን ምክንያት ያቀርባል ጠበቃ። በዚህ ምክንያት በዚህ ምክንያት ብሎ ማለት ነው። አዎ፣ አንድ ነገር ልጠይቅ እስኪ፣ ማሰሪ ለራሴ አሁን የሆነ ሰው ወደ ጣሊያን ፕሮሰስ ላገዘ ምናም ብሎ ነበርና እና እሱ የፈለገው ጣሊያን እንድቆይ ነው። እዛው አሳይ ለምንድጠይቅ ማለት ነው። እና አንዳንድ ሰው ስጠይቅ ደግሞ አይ በቱሪስት ከሄድክ እዛው አሳይልም መጠየቅ አትችልም፣ ይከብዳል፣ ቀጥታ ዲፖርት ነው የሚያደርጉት ምናምን እያሉኝ ነው። የት የት የት አሊያን ታሊያን ሀገር በቪዚት ሄደ እዛው እንትን አይ አሳይልም መጠየቅ። ኦኬ፣ አይ እንደዛ የሚባል ነገር የለም። ቀጥታ ዲፖርት ማለት ኢትዮጵያዊ፣ በቀጥታ አሁን በነገራችን ላይ ይሁን አንድ ሀገር ልንገርህ፣ ጣሊያን፣ አውሮፓ። እዚህ ኢትዮጵያ ውስጥ የሚገኙ የአውሮፓ ኤምባሲዎች ውስጥ አሻራ ከሰጣችሁ የትኛውም አውሮፓ ሀገር ሄዳችሁ አሁን ጥገኝነት ስትጠይቁ ያ አሻራ ይወጣባችኋል። እና የጣሊያን ሀገር ላይ ዲፖርቴሽን ዲፖርት የተደረገ ሰው አትነግረኝም ካለ እስኪ እዚህ ውስጥ ይንገረኝ። ዲፖርት የተደረገ በጉብኝት ሄዶ ጥገኝነት ጠይቆ ዲፖርት የተደረገ ሰው የለም። ይህንን የነገሩ ሰዎች ዝም ብለው አፈታሪክ ነው የሚሆነው። የሆነ ኦኬ አይ እኔ ራሱ እንደዛ ነው ያልኩት። አሁን ለምሳሌ እኔ ኬዝ ምን መሰለ ማሰለ እኔ እንደውም በዛ ሀሳብ ስኪን ተሰጠኝ። ግማሽ ኤርትራዊ ነኝ እና ግማሽ ደሞ ኢትዮጵያዊ ነኝ እና እንደውም ቤተሰብ ነው እዛ ያለው እና ከዛ አይ እዚህ ስትመጣ አንተ ኤርትራዊ ይሰሩን እንደውም ኬዝ ላይ በጣም ስትሮንግ የሆነ ግራውንድ ነው ያለው ኦልሬዲ አሳይለም ስትጠይቅ ሪጀክት ላያረጉ ይችላል። ብዙ እንትን አትበል ስላሉ ነው ሊያንተሰዋልታሪ ማለት ጣሊያን ሀገር ተሰጥቷል፣ ቪዛ የጣሊያን ተሰጥቷል። አይ ሳይሆን ፕሮሰስ አረግ የሚያደርግልኝ ሰው አለ ላረግለ ሲለኝ፣ እስኪ ቆይ ሰው ልጠይቅ ላማክር መጥቼ የምመለስ ከሆነ ምንም ምንም፣ ግዴታ ጣሊያን ብቻ ነው መቆየት የምትፈልገው? ሁለተኛ አማራጭ እኮ ዩኬ ነው የሚሆነው ኦኬ ዩኬ ነው የሚሆነው። ስለዚህ ጣሊያን ግን አንተ የመኖር ፍላጎት ካለ ጣሊያን ኤርትራዊ ከሆንክ ኤርትራዊ መሆንህን ማሳመን የምትችልበትን ኬዝ ከሰራክ፣ የኢትዮጵያው ከኢትዮጵያ የወጣህበት ኢትዮጵያዊ ፓስፖርት እንዳለክ ገና ስትሄድ አሻራህን ስታስቀምጥ ኮምፒውተር ላይ የአንተ ፎቶ የአንተ ፓስፖርትን ብትቀደው ራሱ ይወጣል አሁን እንደ አሁን በቃ የኢትዮጵያ ኤምባሲ ላይ የአውሮፓ ፓርቶች ሸንገን የሆኑ ሀገራቶች ላይ እዚህ ሰተክ አሻራ እዛ ሄደ ደግሞ አሻራ ስትሰጥ የጥገኝነት የዚህኛው አሻራ ይወጣል ማለት ነው። በምንም ሄድክ በምን ማለት ነው? ግን እዛ ስትሄድ አሻራ ስለወጣብቅ ሳይሆን ትጠየቃለህ። ኢንተርቪ ከአሻራው በፊት እጅም አሻራው ላይ ከማስቀመጥ በፊት ጥያቄ ትጠየቃለህ። በምንድን ነው የት ምናዊ ነህ ኤርትራዊ ነኝ ኢትዮጵያን ረግጬ አላውቅም ካልክ አሻራው ይወጣብሃል ውሸታም ነህ ሪጀክት ይሰጥሃል ማለት ነው ግን ኢትዮጵያ ነበርኩኝ በኢትዮጵያ የሆኑ ደላሎች ምናምን የሆነ ፓስፖርት አስወጥተውልኝ ጣሊያን ኤምባሲ አስገብተውኝ ከዛ ነው የመጣሁት አሻራ እዛ ሰጥቻለሁ በዛ አድርገው ነው ያመጡኝ በደላሎች ነው የመጣሁት እኔ ግን ኤርትራዊ ነኝ ብለህ ኬዝን ትሰራለህ ማለት ነው ኢትዮጵያ መግባትን እነሱ ጋም ያለውን ዶክመንት ገብቶ ካለ ያልኩህ እነሱ ጋም አሻራክ ስለሚወጣ አንተም የምትናገረውም ደግሞ። አሁን ስለ ኬዝ ግን እዚህ ጋር ሚዲያ ላይ ስለ ኬዝ አሁን ሙሉ እንደዚህ ኬዝ አሁን ወደ ኬዝ አስገባኝ ማለት ነው። ኬዝ አስከፍዬ ነው የማወራው። በነገራችን ላይ ቅድም እንደነገርኩህ ኬዝ ስሰራ አስከፍዬ ነው የማወራው ያ ገብቶኛል ግን እንትን ማድረግ ትችላለ ነው። ኬዝ መጠየቅ ትችላለ። ጣሊያን በአጭሩ አንተ ከገባ በኋላ ችግር የለውም ነው ምንድነው። እና ሞክር ምን። እሺ ዩኬ ግን አሁን እንዴት ነው? ሰው እየተቀበለ ነው? ዩኬ እኮ ምን መሰለክ፣ ዩኬ አልጸደቀም እኮ እንትኑ ቀረበ። እኔ አሁን በሱ ጉዳይ ማላወራው ገና አልጸደቀም እኮ። አረ እንዴ ዩኬ እኮ ቀረበ ማለት እንደ ፕሮፖዛል ማለት ምናምን የተባሉ ቀርቦ ነው እንጂ አልጸደቀም። እንዴ አልጸደቀም? አቀረቡት እኮ። አረ እንዴ ይሄ አቀረቡትና አላጸደቁትም እነሱ። እሱ እኮ መጽደቅ ከጸደቀ ተብሎ ነው እኮ ሰው የሚያወራው ገና ከጸደቀ ተብሎ። አሁን እኛን የሚመለከተን እየሆነ ያለውን ነገር ነው እንጂ ሊሆን ይችላል የሚል ግምታዊ ነገር አይደለም። ይሄ የፖለቲካ ጉዳይ ነው። ብዙ ሰዎች ነው እዛ ዩኬ ላይ ምናምን፣ አሁን ምርጫ ምን ምንም ሲባል የሆነ ነገር በብዙ ክርክሮች ነው እንትን የሚባለው። የፖለቲካ እንትን ነው፣ ስደተኛ ላይ ነው ፖለቲካ የሚሰሩት። ስለዚህ መቼም ስደተኛ ከዚህ በፊት ሰላሳ አመት ምናምን ስደተኛ የተቀበሉ የነበሩ ሰዎች በአንድ የተነስተው እንደዚህ አይነት ሀሳብ አያመጡም። የሰብአዊ መብት ምናምኖች አሉ፣ ምናምን ምናምን አለ። እንደዛ የሚባል ነገር የለም። ዩኬ አሁን ሊገቡ የተዘጋጁ ልጆች አሉ፣ ማታም ስልክ አውርቻለሁ። እዛ ያሉ ልጆች እንደውም ተመለሱ ብርድ ነው ምናምን እያልኳቸው በቃ እንችለዋለን ምናምን እያሉ ፈረንሳይ ቆይታችሁ ብርዱ ይውጣ ምናምን እያልኳቸው ማለት ነው። እና ስለዚህ ሲጸድቅ ማውራት ይሻላል ነው በአጭሩ። እሺ፣ እሺ ማሰሪ በጣም ነው ማመሰግነው መልካም